እስከመጨረሻው ይከታተሉ። የወገብ ህመም፣ በተለያየ ምክንያት የአከርካሪ አጥንት ክፍሎች ወይም መዋቅሩ ላይ ችግር ሲፈጠር፣ ከአከርካሪ አጥንት ውስጥ የሚወጡ ነርቮች ላይ ጫና ሲፈጠር፣ ወይም ደግሞ በአከርካሪ አጥንት ዙሪያ ያሉ ጡንቻዎች ላይ ጫና ሲፈጠር እና በአንዳንድ የውስጥ ደዌ ህመሞች እንዲሁም ከአይምሮ ጭንቀት ጋር በተያያዘ የሚከሰት ከቅርብ ጊዜ ጀምሮ በጣም እየተስተዋለ የመጣ የብዙ ሰዎች ችግር ነው። መንስኤዎቹ ለረዥም ሰዓት መቆም፣ ወደፊት ታጥፎ ወይም ወደ ኋላ አዘን ብሎ እንዲሁም ከአንገት አጎንብሶ መቀመጥ፣ ያልተስተካከለ የእንቅልፍ አተኛኘት ልምድ፣ በተለይ በሆድ ወይም በደረት መተኛት ስፖርት ላይ ከአቅም በላይ የሆነ ክብደትን ማንሳት፣ ከባባድ እቃዎችን ማንሳትና አጎንብሶ ሥራ መሥራት፣ በተለያዩ የመውደቅ ወይም የምት አደጋዎች ምክንያት፣ የሰውነት ክብደት መጨመር፣ በተለይ ሆድ አካባቢ ቦርጭ መኖር፣ አንዳንድ ሴቶች ላይ ከእርግዝና ጋር በተያያዘ ይከሰታል። በውስጥ ደዌ ህመሞች ምክንያት ወይም በአእምሮ ጭንቀት ምክንያት በሚፈጠር የጡንቻዎች መኮማተር የጀርባና የሆድ ጡንቻዎች መላላት፣ ሲጋራ ማጨስ፣ የዕድሜ መጨመር እና የአጥንት መሳሳት፣ የተመጣጠነ ምግብ አለመመገብና በቂ ውሃ አለመጠጣት እንደ መንስኤ ይታያሉ ማለት ነው። የጀርባ ህመም ወይም የወገብ ህመም ምልክቶቹ የጀርባ ህመም መኖር፣ በተለይ የታችኛው ጀርባ ክፍል፣ የመቀመጫ ህመም መኖር፣ ለመነሳት ወይም ለመራመድ መቸገር የእጅ ወይም የእግር መደንዘዝ እና ማቃጠል ስሜት መኖር፣ የአንገትና ትከሻ ህመም፣ ከከፋም የሽንትና የሰገራ መቆጣጠር አለመቻል እንደ ምልክት ይታያሉ ማለት ነው። ህመሙን ለማስታገስ ወይም ለመከላከል ማድረግ ያለብን ነገሮች በሞቀ ውሃ ወገባችንን መዘፍዘፍ ወይም መታጠብ፣ ከተቻለ ሳሙና እና ስቲምባዝ መጠቀም ወይም ደግሞ የሞቀ ውሃ ውስጥ ፎጣ በመንከር የሚያመን ቦታ ላይ መያዝ፣ ከመቀመጫ ጀምሮ ወደ ላይ የጀርባ ጡንቻዎቻችንን ማሳጅ ማድረግ በምንተኛበት ጊዜ በጎናችን መተኛት ይመረጣል። ካልተቻለ በትራስ ጉልበታችንን በማጠፍ በጀርባችን መተኛት እንጂ በሆድ አለመተኛት የምንተኛበት አልጋና ፍራሽ የማይሰምጥና ያልጎረጎደ ጠንከርና ቀጥ ያለ መሆን አለበት። ትራሳችንም በጣም ከፍም ዝቅም ያላለ ለስለስ ያለና ምቹ መሆን አለበት። ስንቀመጥ ቀጥ ብሎ በእግርና ወገብ ዘጠና ዲግሪ ሰርቶ መቀመጥ እና ሁለቱንም ጆሮአችን ከትከሻችን ትይዩ ማድረግ፣ ዘጠና ዲግሪ ሊያስቀምጠን የሚችል ደረቅ ያለ ወንበር መጠቀም፣ የአካል ብቃት እንቅስቃሴ ማዘውተር፣ በተለይ የኢሮቢክስ እና የሰውነት የማሳሳብ እንቅስቃሴዎችን ማድረግ፣ የሰውነት ክብደትን መቀነስና ቁመናን ማስተካከል ከበድ ያለ ዕቃ የግድ ማንሳት ካለብን ከወገባችን ይልቅ ጉልበታችንን በማጠፍ ጫናውን እግራችን ላይ ማድረግ፣ የግድ አጎንብሰን የምንሠራው ሥራ ከሆነ በየመሃሉ እረፍት ማድረግ፣ ጫማ ስናደርግም ሆነ ስናስር እግራችንን ጉልበታችን ላይ በማድረግ ሳናጎነብስ ማከናወን፣ የጉልበት ሥራ ወይም ስፖርት ከመጀመራችን በፊት ሰውነታችንን በደንብ ማሟሟቅና ማሳሳብ ይኖርብናል። ለረጅም ሰዓት የምንቀመጥ ከሆነ በየአንድ ሰዓቱ ለአንድ ለሁለት ደቂቃ መነሳትና መንጠራራት እንዲሁም አየር መውሰድ፣ ወላጆች ልጆችን በተለይ ዕድሜያቸው ከ10 እስከ 14 ዓመት ላይ የተስተካከለ አቀማመጥና ተኛኘት እንዲለምዱ ማድረግ፣ ጠዋት ከእንቅልፋችን ስንነሳ ሳንፈናጠር ቀስ ብለን ወደ ጎን በመዞር እግራችንን አስቀድመን ካልጋ ማውረድ ከዛ በእጃችን ፍራሹን በመደገፍ ከወገባችን ቀና በማለት መነሳት። ለሴቶች ደግሞ የወገብ ህመም ካላቸው ሂል ጫማዎችን አለማድረግ፣ ስንቀመጥ ከኋላ ኪስ ዋሊታችንን ማውጣት፣ ሲጋራ ማጨስ ማቆም እና በቂ ውሃ መጠጣትና የተመጣጠነ ምግብን መመገብ የወገብ ህመምን ይቀንሳል ማለት ነው። ሐኪሞን ማማከር የሚያስፈልጉት በድንገተኛ የመኪና አደጋ ወይም መውደቅን ተከትሎ የመጣ የወገብ ህመም ካለ፣ ከወር በላይ የቆየ እና እየባሰ የመጣ የወገብ ህመም ካለ፣ በህመም ማስታገሻ እና እረፍት በመውሰድ ለውጥ ከሌለው፣ ከወገብ በታች የመደንዘዝ ስሜት እና መስነፍ ካለ፣ ከፍተኛ ትኩሳት መኖር እና የሆድ ህመም ከተሰማዎት ሽንትና ሰገራ መቆጣጠር ካልተቻለ ሐኪሞን ማማከር ያስፈልጋል ማለት ነው። ሐኪሞን ሳያማክሩ የህመም ማስታገሻዎችን በተለይ ኤንኤስኤትስ የሚባሉ እንደ ዳይክሎፌናክ እና አይቡፕሮፌን የመሳሰሉትን መድኃኒቶች ለረዥም ጊዜ መጠቀም የጨጓራ ህመም እና የኩላሊት በሽታን ሊያስከትል ስለሚችል ጥንቃቄ ማድረግ ያስፈልጋል። ስለዚህ ከሐኪሞ ጋር በመመካከር እንደየህመሙ አይነትና ደረጃ አስፈላጊውን ምርመራና ህክምና እንዲሁም ክትትል ማድረግ ዘላቂ የሆነ መፍትሄ ያስገኝሎታል ማለት ነው። ይህ ቪዲዮ ይጠቅማል ብለው ካሰቡ ለወዳጅ ዘመዶ ያጋሩ። ብንማርበት እርሶንም ወዳጆንም ይጠቅማል ብለው የሚያስቡት